ዛሬ ደግሞ የሽንት ቀለም ስለ ጤንነታችን ምን ይነግረናል የሚለውን እናያለን። አንደኛ፣ የሎ ወይም ቢጫ። የሽንት ቀለም ቢጫ ከሆነ ጤነኛና ተገቢውን ውሃ እየጠጣን እንደሆነ ማሳያ ነው። ሁለተኛ፣ አምበር ወይም ሃኒ። የሽንት ቀለም ማር የሚመስል አይነት ከሆነ በቂ ውሃ እየጠጣን እንዳልሆነ ማሳያ ነው። ስለዚህ ቶሎ ቶሎ ውሃ መጠጣት ይኖርብናል። ሶስተኛ፣ ብራውን ወይም ቡናማ። የሽንት ቀለም ቡናማ የሚመስል ከሆነ የጉበት በሽታ ምልክት ሊሆን ስለሚችል በአፋጣኝ ወደ ሕክምና መሄድ ይኖርብናል። አራተኛ ሬድ ወይም ቀይ፣ አንዳንድ ምግቦች ለምሳሌ እንደ ቀይ ስር ያሉ ምግቦች የሽንት ቀለምን ቀይ ሊያደርጉ ይችላሉ። ነገር ግን ከዚህ ውጪ የሽንት ቀለም በተደጋጋሚ ቀይ ከሆነ የኩላሊት ጠጠር፣ የሽንት ቧንቧ ኢንፌክሽን እንዲሁም የካንሰር ችግር ሊሆን ስለሚችል በአፋጣኝ ወደ ሕክምና መሄድ ይኖርብናል። አምስተኛ ፎሚ፣ ይህ ከቀለም ጋር የተያያዘ ሳይሆን በምስሉ ላይ እንደምትመለከቱት ልክ እንደ ቢራ አረፋ የሚመስል አይነት ከሆነ በጣም ከፍተኛ የፕሮቲን መጠን በሽንት ውስጥ አለ ማለት ነው። ይህ ደግሞ የኩላሊት ችግርን፣ የሽንት ቧንቧ ኢንፌክሽንን ሊሆን ስለሚችል ሽንታችሁን በምትሸንበት ጊዜ አረፋ የሚመስል ነገር ካያችሁ ወደ ህክምና ሄዳችሁ መታየት አለባችሁ። በእለት ተዕለት ኑሯችን ላይ ለራሳችን ተገቢውን ክትትል በማድረግ ጤንነታችንን እንጠብቅ። ቪዲዮ ከተመቻችሁ ወይም ደግሞ ጠቃሚ ሆኖ ካገኛችሁት ላይክ ሼር ፎሎ ማድረግ አትርሱ።